በቅድሚያም እንግዲህ በዩቲዩብ፣ በፌስቡክ፣ በቴሌግራም፣ በኢንስታግራም እነዚህ የአንቀጽወት ሰንበት ትምህርት ቤት ሚዲያ ክፍሎች የተለያዩ ትምህርቶችንና የተለያዩ ምክር ሰጪ ሀሳቦችን ስለሚያስተላልፉ ላይክ ሼር፣ ሰብስክራይብ፣ ኮፒ ሊንክ እያደረጋችሁ እንድታገዟቸው በጌታ ፍቅር እየጠየኳችሁ ወደ ትምህርት ያልፋለሁ። በስመ አብ ወልድ መንፈስ ቅዱስ አሃዱ አምላክ አሜን። አቤቱ አምላካችን ቅዱስ እግዚአብሔር ሆይ ዳግመኛ እንድናመሰግንህ፣ እንድናገለግልህ ስለ ስምህ እንድንናገር እድልና ጊዜ ስለሰጠህ እናመሰግንሃለን። እናታችን እመቤታችን ቅድስት ድንግል ማርያም እግዚአብሔርን ያየንባት መስታወታችን ለሁላችን አምባ መጠጊያ የምትሆን ቅድስት ድንግል ማርያም ስማ የተመሰገነ ይሁን። ቅዱሳን መልአክ ጠባቂዎቻችን፣ ጸድቃን ሰማዕታት፣ ቅዱሳን አባቶች ረዴታቸው፣ በረከታቸው፣ ሰላማችን ከሁላችን ጋር ይሁን። እግዚአብሔር መንፈስ ቅዱስ ጉባኤያችንን ይቆጣጠረልን። እግዚአብሔር መንፈስ ቅዱስ ሁላችንን ያስተምረን። እንግዲህ ዛሬ የምንነጋገርበት የትምህርት ክፍል የሚሆነው በዚህ ቅዱስ ያሬድ ከሰየማቸው ሳምንታት መካከል በአምስተኛው ላይ መሰረት አድርገን እንነጋገራለን። እንግዲህ ቀደም ብለን በነበረው ጊዜ ላይ እንዳየነው። ሳምንታቶቹ የመጀመሪያው ዘወረደ ወይ ህርቃል ይባላል። ሁለተኛው ቅድስት ይባላል። ሶስተኛው ምኩራብ። አሁን ባለፈው ደግሞ ያሳለፍነው መጻጉዕ ይባላል ማለት ነው። አሁን ዛሬ የምንመለከተው ደግሞ የጾሙ እኩሌታ የሆነውን ደብረ ዘይት ተብሎ ስያሜ የተሰጠውን ነው የምናየው ይህም በመጽሐፍ ቅዱስ በማቴዎስ ወንጌል ምዕራፍ 24 ከቁጥር 1 ጀምሮ ስንመለከት የምናገኘው የመጽሐፍ ቅዱስ ሐሳብ ነው ማለት ነው። ለትምህርታችን ግን ርዕስ እንዲሆነን የምንጠቀምበት በማቴዎስ ወንጌል ምዕራፍ 24 ከቁጥር አራት ላይ የተጠቀሰውን ኃይለ ቃል ለትምህርታችን ርዕስ አርግተን እንወስዳለን። እሱም የሚለው ምንድን ነው? ተጠንቀቁ ይላል። የትምህርታችን ርዕስ የሚሆነው ተጠንቀቁ በሚለው ላይ ተነስተን እንነጋገራለን። እንግዲህ ይህን የመጽሐፍ ቃል ከመጀመሪያ ጀምሮ ስንመለከተው ድንጋይ በድንጋይ ላይ እስከሚሆን ይሄ መቅደስን አፈርሰዋለሁ፣ በሶስተኛውም ቀን አስነሰዋለሁ እያለ ጌታችን ኢየሱስ ክርስቶስ ስለ ራሱ መቅደስነት ለሐዋርያቱ ያስረዳቸው ነበር። ከዛም በኋላ የሆነው መጽሐፉ ላይ የምናገኘው ታሪክ የሚያስረዳ ምንድን ነው? ጌታ ኢየሱስ ክርስቶስም ይህን ከተናገረ በኋላ ወደ ደብረ ዘይት ሄደ ይላል እና በመጽሐፍ ቅዱስ ላይ ደግሞ ብዙ ቦታች ላይ ስንመለከተው ክርስቶስ ኢየሱስ በቀኑ ክፍለ ጊዜ ላይ በሞክራባቸው እነሱ በሚሰበሰቡበት ስፍራ ሲያስተምር ይውልና በአመሻሹ ክፍለ ጊዜ ላይ ወደ ደብረ ዘይት ተራራ ይልና በዛ እንደሚያደር መጽሐፍ ይነግረናል ማለት ነው። እንግዲህ በዛ በደብረ ዘይት በሄደበት ጊዜ ነው ሐዋርያት ጌታን ተከትለውት ሄደው የመምጣትና የዓለም መጨረሻ ምልክቱ የመምጣትና የዓለም መጨረሻ ምልክቱ ምንድን ነው ብለው የጠየቁት ማለት ነው። ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስም ስለዚህ ነገር ሲመልስላቸው እንዲህ ይላል፣ ማንም እንዳያስታችሁ ተጠንቀቁ ይላል። ስለዚህ የትምህርት ርዕሳችን ተጠንቀቁ ብለን እየሰሩ ለዚህ ማንም እንዳያስታችሁ ተጠንቀቁ ይላል እና ይህን ቃል በደንብ መፈተሽ ከቻልን ማንም ሲል እድሜ፣ ጊዜ፣ ስልጣን፣ ቦታን የማይለካ መሆኑን ያሳያል ማለት ነው። በእውቀታቸው ትልቅ የሆኑ ሰዎች በአስተሳሰባቸው ትልቅ ነው ብለን የምንገምታቸው ሰዎች ጳጳሳት ሊሆኑ ይችላሉ፣ ካህናት ሊሆኑ ይችላሉ፣ ዓለም ላይ ተሰሚ የምንላቸው ንግግር የሚያውቁ ሰዎች ሊሆኑ ይችላሉ፣ ማንም ተብሎ ተጠቅሷል እና ብርሃነ ዓለም ቅዱስ ጳውሎስም እኛ ከሰበክንላችሁ ሌላ ወንጌል የሚሰብክ የተረገመ ይሁን ሲል ብርሃነ ዓለም ቅዱስ ጳውሎስም ስለዚህ ነገር ሲናገር እንሰማዋለን። ስለዚህ ብርሃነ ዓለም ቅዱስ ጳውሎስም እኛ ከሰበክንላችሁ ወንጌል ሌላ ወንጌል የሚሰብክላችሁ የተረገመ ይሁን ብሏል እና ጌታችን ኢየሱስ ክርስቶስም ማንም ያለው እኔ ካስተማርኳችሁ ከነገርኳችሁ እለት እለት ከኔ ጋር ሆናችሁ ከሰማችሁት ውጪ ማንም ሰው ቢናችሁ እንዳትሰናከሉ ተጠንቀቁ ብሎ ነው የጀመረውና ይህንን መልእክት ካስተላለፈ በኋላ ነው ሌሎቹን ዝርዝር ሐሳቦቹን በመጽሐፍ ቅዱስ ላይ የምናነባቸው ማለት ነው። ዝርዝሩ ያስረዳቸዋል። መጀመሪያ ግን የነገራቸው ምዕራፍ 24 ከቁጥር 4 ላይ ስንመለከት ማንም ነው ማንንም ብሎ ተጠንቀቁ የሚል ቃል እና መጽሐፍ ቅዱስ ላይ ተጠንቀቁ ተጠበቁ እያለ ብዙ ስፍራዎች ላይ እናገራልና በምንድን ነው የምንጠነቀቀው? ብለን ደግሞ የምናነሳ ከሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌ ብዙ ትምህርቶችን አስተምረውናል። ከነዛ መካከል ይህንን ዘመን የምንሻገርበት ከመጥፎ ሰዎች ከክርስቶስ ነን ብለው ከሚመጡ ሰዎች ከነቢያት የምንጠነቀቀው ደግሞ ዕለት ዕለት ወደ አምላካችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ ቅድስት ቤተ ክርስቲያን እግሮቻችንን ወደ እዛ በማፍጠን ነው፣ በመመላለስ ነው ማለት ነው። እግዚአብሔርን ደጅ በመጥናት ነው። አንደኛ መጠንቀቅ የምንችለው ምክንያቱም ቅዱስ ዳዊት በመዝሙር 121 ከቁጥር 1 ላይ ወደ ቤተ እግዚአብሔር እንሂድ ባሉን ጊዜ ደስ አለኝ ይላል። ስለዚህ ወደ እግዚአብሔር ቤት እግሮቻችንን በማፍጠን በመቅደሱ በመደፋት ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ራሳችንን መስዋዕት አድርገን በማቅረብ ነው። ይህንን ዘመን አንደኛው ተጠንቅቀን የምናልፍበት መንገድ ይሄ ነው ማለት ነው። ስለዚህ ዕለት ዕለት በመቅደሱ መመላለስ፣ ከእግዚአብሔር ጋር መሆን፣ ከእግዚአብሔር ጋር መጣበቅ የሚያስፈልግበት ጊዜ ቢኖር ይሄ ጊዜ ነው ማለት ነው። ተጠንቀቁ ያለው ይህንን ጊዜ ነው ጌታችን ኢየሱስ ክርስቶስ። ሌላው በምንድን ነው ይህንን ጊዜ የምንጠነቀቀው የምናልፈው ብለን ካሰብን ደግሞ ሁለተኛው በመጸለይ ነው። ጸሎት ደግሞ ለሕይወታችን በጣም መሰረታዊ እንደሆነ መጽሐፍ ቅዱስ ብዙ ቦታዎች ላይ ነግሮናል። ለምሳሌ ብንመለከት በአንደኛ ተሰሎንቄ ምዕራፍ 5 ከቁጥር 17 ላይ ሳታቋርጡ ጸልዩ በሁሉ አመስግኑ ይላል መጽሐፍ። ይህ ማለት ምን ማለት ነው ክርስቶስ ኢየሱስን ሁልጊዜ ማመስገን እንዳለብን፣ ሳናቋርጥ መጸለይ እንዳለብን። ሳናቋርጥ ስንጸልይ ደግሞ ከእግዚአብሔር ጋር ሁል ጊዜ ግንኙነት እያደረገን ስለሆነ የሰይጣንን ሐሳብና የዚህን ዓለም አሰራር የምናልፍበትን አቅምና ጉልበት እናገኛለን ማለት ነው። ስለዚህ መጽሐፍ በሌላም ስፍራ ላይ ስንመለከት ወደ ፈተና እንዳትገቡ ተግታችሁ ጸልዩ እያለ ነው መጽሐፉ የሚነግረው። ስለዚህ ተግቶ በመጸለይ መጠንቀቅ ይቻላል ማለት ነው። ከዚህ ክፉ ነገር መጠንቀቅ የምንችለው ሁለተኛው መንገድ ምንድነው ማለት ነው? በመጸለይ ነው ማለት ነው። ሶስተኛው ደግሞ የምንመለከተው ይህንን ጊዜ የምንጠነቀቅበት ነገር ሶስተኛው በመጾም ነው። በዚህ በትንቢተ ዩኤል ምዕራፍ ሁለት ላይ እንደተጠቀሰው ጾምን ቀድሱ አውጁ ይላል። ስለዚህ ቅድስት ቤተ ክርስቲያናችንም ይህን ነው ይሄን መሰረት አድርጋ አውጃ ልጆቿን ሰብስባ እንዲጾሙ፣ እንዲጸልዩ፣ እንዲሰግዱ ታደርጋለች። ስለዚህ ሶስተኛውና እና መሰረታዊ ነገር ጾም ነው ማለት ጾም የሰይጣንን ዓይን ይወጋዋል ይባላልና የሚጾሙ ሰው ከሚጾም ሰው ደግሞ አፍ እሳት ነው የሚወጣው። ሰይጣን በዛ ስፍራ ላይ ሊኖር በዛ ስፍራ ላይ ስራዎችን መስራት አይችልም ማለት ነው። ስለዚህ ሶስተኛው ነገር ምንድነው ማለት ነው መጾም ያስፈልጋል። ጾም በጣም መሰረታዊ ነገር ነው። በምንጾምበት ጊዜ እርግጥ ነው ስጋችን ሊደክም ስጋችን ሊጎዳ ይችላል። ነገር ግን ነፍሳችን ደግሞ ትለመልማለች። ነፍሳችን ደግሞ ህያው ትሆናለች። ነፍሳችን ደግሞ ክርስቶስን ትናፍቀዋለች በምንጾምበት ጊዜ። ስለዚህ መጠንቀቅ የምንችለው ሶስተኛው በምን በማድረግ ነው ማለት ነው፣ በመጾም ነው ማለት ነው። በመጾም መጠንቀቅ እንችላለን ማለት ነው። አራተኛው ደግሞ ሚስጥራቶችን በመፈጸም ነው መጠንቀቅ የምንችለው። ሚስጥራት የሚባሉት መካከል አንዱ ሚስጥረ ንስሐ ማለት ነው። ንስሐ ለሰው ልጆች በጣም አስፈላጊ ነገር፣ ክርስቶስ ከዚህ ዓለም ወደዛ ሲሄድ ለሰው ልጆች ካስቀመጣቸው በጣም ጥሩ ነገሮች መካከል አንዱ ንስሐ ነው። ንሳ ዘማዩን ድንግል ያደርጋል የተዳደፈውን ሰው ንጹህ ያደርጋል። ያለፈውን ታሪካችንን ሁሉ የሚደመስስልን ንሳ። ስለዚህ ወደዚህ ሚስጥር መቅረብ ያስፈልጋል። ወደ ካህናት አባቶቻችን ሄዶ ኃጢአትን መናዘዝ ያስፈልጋል። ኃጢአትን መጥላት ያስፈልጋል ማለት ነው። ይህንን በማድረግ መጠንቀቅ ይቻላል ማለት ነው። ከዚህ ዘመን ማምለጥ የምንችለው መጠንቀቅ የምንችለው አሁን በኋላ ላይ ከምንዘረዝራቸው ነገሮች ማምለጥ የምንችለው ንሳ በመግባት ነው ጭምር ወደ አምላካችን ወደ እግዚአብሔር ዘንድ በመጠጋት ነው። በነገራችን ላይ ንስሓን ስንመለከት ብዙ ሰዎች ንስሓም እንዳይገቡ የሚያደርጋቸው ነገር አሁን እኮ ንስሓ ብገባ መልሼ ኃጢአት እሰራለሁ የሚል ጥያቄ ይፈጥረባቸዋል። በሰዎች ሰዎች እግዚአብሔር አምላክ ግን ስላለፈው ነገር አይጠይቅም። አሁን እስካሁን የሰራችሁት ይበቃችኋል፣ ከዚህ በኋላ ግን ኃጢአትን አትስሩ፣ ከዚህ በኋላ ግን አትበድሉ፣ ላለመበደልም ወስኑ እያለ ክርስቶስ ኢየሱስ በብዙ ቦታ ላይ ሲነግር እናያለን። ዳግመኛ አትበድሉ፣ ዳግመኛ ኃጢአትን አትስሩ እያለ ክርስቶስ ኢየሱስ ብዙዎችን ሲፈውሳቸው እንዲያለ ሲናገራቸው እንሰማለን። እና ባለፈው ነገር ክርስቶስ አይከሰንም አይጠይቀንም፣ ግን ወደፊት እንዳንበድል ለኃጢአት ቀጠሮ እንዳንይዝ ሞት የሚባል ከፊታችን እንዳለ አስበን እንድንመላለስ እግዚአብሔር በፊቱ ወድቀን ንስሓ እንድንገባ ይፈልጋል ማለት። ስለዚህ ሌላው ከምስጢራት መካከል ንስሓ ነው ማለት ነው። ሌላው የምንጨምረው ሙሉ እንዲሆን ማለት ነው፣ ለመጠንቀቅ ሙሉ እንዲሆንልን። ከዚህ በመቀጠል የሚጠበቅብን ነገር ምንድን ነው? ወደ ቅዱስ ስጋውና ወደ ክቡር ደሙ መቅረብ ያስፈልጋል። ለኃጢአት ስርየት የፈሰሰው የአዲስ ኪዳን ደሜ ይሄ ነው ነው ብሎ ክርስቶስ የነገረው፣ ስለ ሁላችን ኃጢአት ስለ ሁላችን በደል ክርስቶስ ኢየሱስ በመስቀል ላይ ያፈሰሰው ደሙ ነው። ለዚህ ወደዚህ ምስጢር መቅረብ ያስፈልጋል እና በዚህ በዮሐንስ ወንጌል ምዕራፍ 6 ቁጥር 54 ጀምሮም ስንመለከት ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ እኔ በእርሱ እኖራለሁ፣ እሱም ደግሞ በእኔ ይኖራል፣ በመጨረሻ ቀንም አስነሳዋለሁ ይላል። ስለዚህ የጌታን ቅዱስ ሥጋና ክቡር ደም መብላት ከርሱ ጋር መኖር ነው። ከግንዱ ከክርስቶስ ጋር አብሮ መኖር ነው። ከእሱ ጋር ደግሞ ስንኖር ደግሞ ሰላም አለን፣ ረፍት አለን፣ መረጋጋት አለን። ሞት እንኳን ቢሆን ከእርሱ ጋር ሲሆን ደስታ ነው። በዚህ ነው አባቶቻችን ቅዱሳን አንገታቸው ሲቆረጥ፣ ጀርባቸው በሰንሰለት ጀርባቸው ሲገረፍ፣ እግሮቻቸው በሰንሰለት ሲታሰር፣ በመከራ ውስጥ ሲያልፉ፣ ወደ ሰዓቱ ሲጣሉ ደስ የሚላቸው ከዚህ በመነሳት ከክርስቶስ ጋር ስንሆን ሁሉ ነገር የምንችልበትን አቅምና ጉልበት እናገኛለን። ያ ጉልበት ደግሞ ቅዱስ ስጋውና ክቡር ደሙ በመቀበላችን የምናገኙ ነው። ሶስት ነገሮችን ላንሳና ወደ ቀጣዩ አልፋለሁ። ቅዱስ ስጋውና ክቡር ደሙ ስንቀበል ሶስት ነገር እናገኛለን። የመጀመሪያው የኃጢአት ልጓም ይሆንልን። ቅዱስ ስጋውና ክቡር ደሙ ስንቀበል ዳግመኛ እንዳንበድ ኃጢአት እንዳንሰራ የተቀበሉ ቅዱስ ስጋውና ክቡር ደሙ ይከለክልልናል ማለት ልጓሙን ያገለግልናል ማለት። ሌላው ደግሞ የዘላለም ህይወትን እናገኛለን ቅድም እንደጠቀስኩትኝ ለኃጢአት ስርየት የፈሰሰ ደም ስለሆነ ለዘላለም ነው የሚለው ከሱ ጋር እንድንኖር መጽሐፍ ቅዱስ ይነግረናል እና የኃጢአት ስርየትን ደግሞ በማግኘቱ የዘላለም ህይወትን ያገኛል ማለት። ሁለተኛ የዘላለም ህይወት ከክርስቶስ ጋር በመሆናችን የዘላለም ህይወት ደግሞ መራም፣ መጠማት፣ መቸገር፣ መውደቅ፣ መነሳት የሌለበት ፍጹም መላእክትን መስለን የምንኖርበት ህይወትን የምናገኘው በዚህ ምስጢር በመቅረባችን ነው። ሌላው ደግሞ ድህነትን እናገኛለን ማለት ፍጽሞ ነፍሳችን የምትድነው ሙሉ የምትሆነው ቅዱስ ሥጋውና ክቡር ደሙ እየተቀበልን በምንኖርበት ጊዜ ነው ማለት ነው። ስለዚህ ብዙ ጥቅሞች አሉት፣ ቅዱስ ሥጋውና ክቡር ደግሞ። ብዙ ሰዎች ግን ከዚህ ሚስጥር ሩቅ ሆነው ሲኖሩ እናያለን። በጣም ቅርብ የሚባሉ ቤተክርስቲያን ሰዎች ራሱ ከዚህ ሚስጥር ሩቅ ናቸው። ግን ክርስቶስ ኢየሱስ ይህንን የሰጠን ከርሱ ጋር ህብረት የምንፈጥርበት ስለሆነም ጭምር ነው ማለት ነው። መለስ ስንበልና እነዚህ ነገሮች ስለመጠንቀቅ ካነሳናቸው መጽሐፍ ቅዱሱ ደግሞ ይህንን ደብረ ዘይትን ተመልክቶ ምን ያነሳል ብለን ስንመለከት፣ ደብረ ዘይት ራሱ ማለት የሁለት ቃላቶች ጥምር ሲሆን ደብር ማለት በገዙ ተራራ ማለት ሲሆን ዘይት ደግሞ ማለት ወይራ የሚለውን ትርጉም ይወስዳል ማለት ነው። ስለዚህ ሁለቱ ሲጣመሩ ደብረ ዘይት ተብለው ይጠቀሳል ማለት ነው። ይህ ደብረ ዘይት እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ቅድም እንደጠቀስኩላችሁ የሚያርፍበት ቦታ ነው። ከደብረ ዘይት እንግዲህ ከኢየሩሳሌም በስተ ምስራቅ በኩል የሚገኝ ስፍራ ነው። ደብረ ዘይትም የተባለበት ዋነኛ ምክንያት የወይራ ዘይት የበዛበት ሰፍቶ የሚገኝበት የወይራ ዘይት ተራራ ተብሎ መወሰድ ይችላል ማለት ነው። ስለዚህ ጌታችን ኢየሱስ ክርስቶስ በዛ ስፍራ ላይ ለሐዋርያቱ የነገራቸውን ሚስጥር የምናይበት ነው ማለት ነው። ስለዚህ ማንም እንዳያስታችሁ ተጠንቀቁ። ብዙዎች እኔ ክርስቶስ ነኝ እያሉ ይመጣሉ፣ ብዙዎችንም ያስታሉ ይላል። በጣም የሚገርማችሁ ክርስቶስ ኢየሱስ ከመምጣቱ በፊት አንድ ሁለት ሰዎች ተነስተው ነበረ። እንዲሁም ደግሞ ክርስቶስ ኢየሱስ ከመጣም በኋላ ደግሞ ወደ መቶ ሰላሳ የሚደርሱ ሰዎች ክርስቶስ ነኝ ብለው መጥተዋል። በአገራችን በኢትዮጵያም ክርስቶስ ነኝ ብሎ የተነሳ ሰው እንደነበረ በታሪክ እንመለከታለን። ስለዚህ ብዙዎች ክርስቶስ ነኝ እያሉ ይመጣሉ ብዙዎችንም ያስታሉ እያለ ክርስቶስ ኢየሱስ ይነግረናል ማለት ነው እናንተ ግን ተጠንቀቁ፣ አትደንግጡ፣ ዳሩ ግን መጨረሻ ነው እያለ ክርስቶስ ደግሞ ለሐዋርያቱ የሚያጽናናውን ቃል ይነግራቸዋል። ዳሩ ግን ገና ነው፣ እናንተ ግን ምን አትበሉ፣ ተጠበቁ። ክርስትና የምንኖረው የምንናገረው ብቻ ሳይሆን ምን ጠብቀውም ጭምር እንደሆነ መጽሐፍ ቅዱስ ይነግረናል ማለት ነው። ስለዚህም ሲያወራ ህዝብ በህዝብ ላይ መንግስት በመንግስትም ላይ ይነሳል፣ ረሃብም፣ ቸነፈርም የምድርም መናወጥ ይሆናል ይላል። እንግዲህ በዓለም ፍጻሜ ላይ የሚከሰቱት ነገሮች አራት ነገሮችንም ብለን ማንሳት ይችላል። አንደኛው የሃይማኖት ጉዳይ ይነሳል፣ ሁለተኛው የፖለቲካ ጉዳይ ይነሳል፣ ሶስተኛው ኢኮኖሚ፣ አራተኛው ደግሞ የተፈጥሮዊ ነገሮች ይከሰታሉ ማለት ነው። የሃይማኖት ጉዳይ የሚባለው ብዙዎች በክርስቶስ ስምና በነቢያት ስም ይመጣሉ ማለት ነው። አሁን በዚህ ዘመንም ብዙ ነቢያቶች ተነስተዋል። ክርስቶስ ሰላም ይሆናል ሳይል ሰላም የሚሉ። ክርስቶስ ደግሞ ምድሪቱ ላይ መርገም አመጣለሁ ሳይል ደግሞ መርገም አመጣለሁ እያሉ የሚናገሩ ብዙ ሰዎች አሉ። ታስታውሱ እንደሆነ በኮሮናው ዘመን ያው የሚዲያ ሰዎች ናቸው የዛሬዎቹ ነቢያት። ሚዲያን ተኮር አርግተው ቴክኖሎጂን አይተው ቀድሞ የሚሆነው ነገር ገምተው የሚናገሩ ናቸው እንጂ እግዚአብሔር ልክ እንደነ ኤርምያስ ከማኅፀን የለያቸው የመረጣቸው፣ ለእግዚአብሔር ስራ የተለዩ አይደሉም። የበፊቶቹ ነቢያት ድንጋይ ተንተርሰው እየተኙ ስለሚመጣው ነገር ሲናገሩ እየተጨነቁ እግዚአብሔር እንዲምራትም ያችን የተናገሩትን ቃል እንዲተውላቸውም እየጸለዩ ጭምር የሚናገሩ ናቸው እንጂ እንደ አሁን ዘመን ሰዎች አይደሉም። እና ሳይሆን ይሆናል እያሉ የሚናገሩ ናቸው። ስለዚህ ቃል መጽሐፍ ሲናገር በመጨረሻ ቀን ስለተናገሩት ስለ እያንዳንዷ ነገር መልስ ይሰጣሉ ይላል። ጠቢያትንን እያሉ የውሸት የሚናገሩ ሁሉ በመጨረሻው ሰዓት ላይ ክርስቶስ ኢየሱስ ይጠይቃቸዋል ማለት ነው። በዚህ እነዚህን ሰዎችን መጠንቀቅ ያስፈልጋል ማለት፣ ስለዚህ ሃይማኖታዊ ጉዳይ የሚባል ነው። ሁለተኛው ደግሞ ህዝብ በህዝብ ላይ መንግስት በመንግስት ላይ ይነሳል፣ የፖለቲካ ነው። ስለዚህ ህዝብ በህዝብ ላይ ይነሳል፣ ታናሽ የሆነ ህዝብ ይጎዳል። ታላላቅ ነን ደግሞ ትልልቅ ነን የሚሉ ሀገሮች ደግሞ ታናናሽ ሀገሮችን ጫና ይደርሱባቸዋል ማለት፣ በየቦታው ጦርነትና የጦርን ወደ ትሰማላችሁ። ደግሞ አለማችን ላይ እጅግ በርካታ ጦርነቶች ተነስተዋል። አንደኛው የዓለም ጦርነት፣ ሁለተኛው የዓለም ጦርነት ብለን የምናነሳቸውን እራሱ ብንመለከት በ18 በ18 14 እስከ 18 18 ድረስ የዘለቀው የመጀመሪያው ዓለም ጦርነትን ታስታውሳላችሁ እና በዛ ጊዜ ከ20 ሚሊዮን ሰው በላይ አልቋል። በሁለተኛው ዓለም ጦርነትም ከ1939 እስከ 45 የነበረውን ክፍለ ጊዜ ብንመለከት በዛም ክፍለ ጊዜ ላይ ኦልሞስት ወደ 60 ሚሊዮን ህዝብ አልቀዋል። በዚህ እንደዚህ አይነት ጦርና የጦርነቶች ትሰማላችሁ ተብሎ ተነግሯል እና ይሄ እንደዚህ አይነት ብቻ ሳይሆን የመጨረሻ ከጦርነቱ በኋላ አለም እንደ ክርታስ የምትጠቀለልበት በነፋሳት ምድር የምትደመጥበትምና ለሰባት ዓመትም ጸጥ ለሰባት ቀንም ጸጥ ብላ መጨረሻም ወደ ፈጣሪዋ ወደ እግዚአብሔር የምትመለስበት ከዋክብት የሚረግፉበት ፀሐይ ብርሃኗን የምትከለክልበት ይሆናል የመጨረሻው ጊዜ። እና አባቶች ብርሃናት ከወደቁ ፀሐይም ከዋክብትም ብርሃናቸውን ከከለከሉ እንዴት ይሆናል ብለው ሲያነሱ ክርስቶስ ራሱ ብርሃን ይሆንላታል ለገነት ለመንግስተ ሰማያት ክርስቶስ ራሱ ብርሃን ይሆንላታል። የክርስቶስ ብርሃን ደግሞ ህይወት ያለውን ረፍት ያለውን ጭለማ ጨለማ የሌለበት ነው፣ ድቅድቁን የሚያሸንፍ ብርሃን እንደሆነ ማየትና መገንዘብ እንችላለን ማለት ነው። ስለዚህ ሁለተኛው ላይ የማናንሰው ማለት ምንድን ነው ማለት ነው። አሁን እንዳነሳ ነው የፖለቲካ ጉዳይ ነው። ሶስተኛው ደግሞ የኢኮኖሚ ነው። ረሃብ ይሆናል ይላል በየቦታው ረሃብና የረሃብ ነገሮችን ይሆናል እያለ መጽሐፍ ቅዱሱ ይነግረጋል ማለት ረሃብ ደግሞ አስከፊ ነው። ከረሃብ ጦርነት ይሻላል ይላሉ አባቶቻችን። ረሃብ በየቦታው ይሆናል፣ ጥም በየቦታው ይሆናል። ይሄ ደግሞ በጣም አስከፊ እንደሆነ ይህን ስትሰሙ ተጠንቀቁ ይላል። የመጨረሻው ደግሞ የምድር መናወጥ ይሆናል፣ በየቦታው ምድር ትናወጣለች እያለ መጽሐፍ ይናገራል። በሶሪያ በቻይና አሁን ቅርብ ጊዜ ራሱ በፍሎሪዳ ብዙ የምድር መናወጥ እንደነበረ ማስተዋል እንችላለን ማለት ስለዚህ እነዚህ ሲሆኑ ግን የምጣር መጀመሪያዎች ናቸው እያለ ክርስቶስ ይናገራል። አንዲት ሴት ከመውለዷ በፊት ምጥ ይይዛታል ምጡ ያዛት ማለት ወለደች ማለት አይደለም። ከምጡ በኋላ ነው ልጁ የሚመጣ ስለዚህ ምጥ ነው ይሄ የመጀመሪያው ነው። ከዚህ በኋላ ግን የሚመጣ አለ። መጨረሻም ምድሪቱ ላይ ታላቅ ውጊያ ይደረጋል። ይህንም በኤልያስ አማካኝነት የሚመራ ታላቅ ጦርነት ይኖራል። በመጨረሻም ምድሪቱ እንደምትጠቃለል ጭምር መጽሐፍ ይነግረናል። ብዙ ሐሰተኞች ነቢያቶች ይነሳሉ፣ ብዙዎችን የሚያስታሉ ከአመፃም ብዛት የተነሳ ፍቅር ከብዙዎች ሰንድ በቃ ትጠፋለች ይላል። ከብዙዎች ዘንድ ፍቅር ትቀዘቅዛለች ይላል ይነገር። አሁን እናት ከእናት እናት ከልጅ ጋር ያላት ግንኙነትን ብንመለከቱ ቀዝቅዟል። ባልና ሚስቶች አብረው ይኑሩ እንጂ የተዳራቸው ሁኔታ ቀዝቅዟል። ስለዚህ እነዚህ ነገሮችን ሁሉ የምናስተውልበት ነው። ከመጻም የተነሳ ከብዙዎች ዘንድ ፍቅር ትቀዘቅዛለች ይላል። ስለዚህም ይሄ ማለት ምን ማለት ነው? በባልና ሚስቶች መካከል ያለው ፍቅርና አንድነት ይቀዘቅዛል። ለምሳሌ በመጽሐፍ ላይ የምናውቃቸው አብርሃምና ሳራ አብርሃም ባረጀበት ጊዜ እንኳን ሳራ ጌታ ነበር የምትለው። ሳራ ባረጀችበት ጊዜ ራሱ አብርሃም ሚስቱን ሳራን መቤቴ ነበር የሚላት፣ ፍጹም የሆነ ፍቅር ነበራቸው። በዚህ ዘመን ላይ ያለውን ፍቅር ደግሞ ስንመለከት በባልና ሚስቶች መካከል እንኳን ይዋደዳሉ፣ ይፋቀራሉ የምንላቸው ሰዎች እንኳን በጌታ ዘንድ ሲመዘኑ ብዙ ፍቅር የሌላቸው ሰዎች ሆነን እናገኛቸዋለን። እናትና ልጆች መካከል ያለው ወንድምና እህት መካከል ያለው ፍቅር በጣም ቀዝቅዝ ለሀብት ለንብረት እናት አባቶቻቸው ሲሞቱ ሀብት ለመውረስ የሚደረገው ሩጫና ንጥቂያው ቀላል አይደለም የእግዚአብሔር ሰዎች ይሄ ከመካከላችን ፍቅር ምን ያህል እንደቀዘቀዘች ማሳያ ነው ማለት በጓደኞች መካከል ጓደኞች ጉደኞች የሆኑበት ዘመን እንደሆነ መረዳት እንችላለን የፊት ጓደኞች የምንላቸው እስከ ሞት ድረስ ታምነው ለጓደኛቸው ራሳቸው መስዋዕት እስከ ማድረግ ድረስ የሚደርሱ ነበር ዛሬ ላይ ግን እየሆነ ያለው ነገር በተቃራኒ ነውእና ከብዙዎቻችን ዘንድ ፍቅር ቀዝቅዛለች ይሄ ደግሞ ከውስጥ እስከ ውጪ ነው። እኛም አማኞች በምንባለው ሰዎች መካከልም እንዲሁም ደግሞ በውጭ ባሉትም ሰዎች ዘንድ እቺ ፍቅር ቀዝቅዛለች ማለት፣ ይሄ እንግዲህ ምልክቶች ናቸው ብሎ ጌታችን ኢየሱስ ክርስቶስ የነገረን ነው ማለት ነው። እስከ መጨረሻ ግን የሚጸና እርሱ ይድናል። የመንግስቱ ወንጌልም በዓለም ጫፍ ሁሉ ይሰበካል፣ ከጫፍ እስከ ጫፍ የእግዚአብሔር ወንጌል ይሰማል ብሏል። አሁን ወንጌል ያልተሰራጨበት ያልተሰበከበት ስፍራ የለም። ምክንያቱም ማንም ሰው ምክንያት እንዳያቀርባ ስላልሰማው ነው ወንጌል ስላልደረሰኝ ነው ስላልተነገረኝ ነው ብሎ እንዳይናገር፣ የወንጌሉ የምስራጭ ቃል በሁሉም ቦታ እየተሰበከ ነው። እንግዲህ ወንጌል ሰላም ነው፣ ፍቅር ነው፣ ራስን አሳልፎ መስጠት ነው፣ ለሌሎች ሰዎች ራስን መቁረስ ነው፣ በደልን አለመቁጠር ነው፣ የበደሉንን ሰዎች ደግሞ የበደልናቸውን ሰዎች ደግሞ መካስ ነው። ስለዚህ ይህንን ነገር ያልሰማና ያላወቀ ሰው ያልተረዳ ሰው አለ ብዬ አላስብም። ብዙዎቻችን ሰምተናል፣ አልተረድተናል። ወንጌል በሁሉ ቦታ ተሰብኳል። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ በመጨረሻ ቀን እነዚህ ነገሮች ሁሉ እንደሚሆኑ ነግሮናል ማለት ነው። በጣም ግን የሚገርመው በዚህ ማቴዎስ 24 ቁጥር 15 ላይ ያለው ቃል ነው። እንግዲህ በነብዩ ዳንኤል የተነገረ ትንቢት ነበረ። ትንቢቱም ምንድነው? የጥፋት እርኩሰት በተቀደሰው ስፍራ ቆሞ ስታዩ፣ አንባቢው አስተውል ይላል። የከፋት እርኩሰት በተቀደሰው ስፍራ ቆሞ ስታዩ አንባቢው አስተውል ተብሎ ተነገረ። ስለዚህ በአውደ ምሕረቶቻችን ላይ እነ ቅዱስ ጴጥሮስ እነ ቅዱስ ጳውሎስ እነ ዮሐንስ አፈወርቅ በሰበኩበት መድረክ ላይ የምንፍቅና እግዚአብሔር የማይከብርበት እመቤታችንን የማትከብርበት ቅዱሳን የማይከብሩበትን ትምህርቶችን የምንሰማበት ጊዜ ላይ ደርሰናል። እግዚአብሔር ሰዎች፣ ስለዚህ እነዚህ ነገሮችን ሁሉ ይሆናሉ። ይሄ ደግሞ ሊሆን ግድ ነው ያለ አምላካችን መድኃኒታችን ኢየሱስ ክርስቶስ ነግሮናል ማለት ነው። በዚያ ጊዜም ከዓለም በዛም ጊዜ ከዓለም መጀመሪያ ጀምሮ እስከ ዛሬ ድረስ ያልሆነ ከእንግዲህም ከቶ የማይሆን ታላቅ መከራ ይሆናል ይላል። እስካሁን ካየናቸው ከሰማናቸው የበለጠ መከራ ገና ከፊታችን እንደሚመጣ አምላካችን መድኃኒታችን ኢየሱስ ክርስቶስ ነግሮናል። ስለዚህ ክርስቲያን ምን ያድርግ ነው? አሁን ስለ ደብረ ዘይት በአንድ በተዘዋዋሪም ብዙ ጊዜ ሰምተናል። ምን እናድርግ ነው የሚያስፈልገው? ክርስቲያን ሁል ጊዜ ዳግም ምጽአቱ ነች ለክርስቲያን የእያንዳንዷ ሰዓት እያንዳንዷ ደቂቃ ለክርስቲያን የዳግም ምጽአቱ ቀነች። ማለት ክርስቲያን ሁልጊዜን እያሰበ ነው። ክርስቶስ ኢየሱስ አሁን ቢጠራኝ አሁን ወደ አምላኬ ወደ እግዚአብሔር ብነጠቅ ምንድነው ያለኝ ስራ? እያለ ክርስቲያን ራሱን መፈተሽ ነው ያለበት። ስለዚህ ዳግም ምጽአት በእያንዳንዱ ሰዓት ከኛ ጋር አብራ የምትጓዘች ነው። ጌታችን ኢየሱስ ክርስቶስም ሲናገር ስለዚህ ነገር ሲያስረዳን ሌባ ይላል ሊሰርቅ በሚሄድበት ቤት ውስጥ መቼ እንደሚመጣ ባለቤቱ ቢያውቅ ኖሮ ተዘጋጅቶ ይጠብቀው ነበረ፣ እንዳይቆፍር እንዳይሰርቀው ያደርገው ነበረ። ነገር ግን ስለማያውቅ ይሰረቃል፣ ባለቤቱ ማለት ነው። ክርስቶስ ኢየሱስም የመምጫየም ጊዜ ልክ እንደዚህ ነች እያለ ይነገረው። ልክ እንደ ሌባ ነው የምመጣው፣ ድንገት በማታስቧት በማታውቋት ሰዓት ነው የምመጣው እያለ ይነገረው። ስለዚህ ሰዓቲቷን ጊዜዋን ማናውቃት ከሆነ እግዚአብሔር፣ ሰዎች የማናውቃት ከሆነ ሁል ጊዜ ተዘጋጅተን ልንኖር ያስፈልገናል። ለዚህም ነው በመጨረሻው ላይ በዚህ ማቴዎስ 24 ከቁጥር 44 ላይ ሰዓቲቱንና ቀኒቱን አታውቁምና ተዘጋጅታችሁ ኑሩ ተብሏል። ተሰናድተን እንድንኖር ለጌታ ራሳችንን ሙሽራ አድርገን ማቅረብ እንዳለብን ተነግሮናል ማለት ተዘጋጅተን፣ ፍጹም ራሳችንን ለእግዚአብሔር አዘጋጅተን ልንኖር ይጠበቅብናል ማለት። ከብዙዎቻችን ግን ዝግጅት ያንሳል። አሁን መላከ ሞት መቶ መጥቶ ከመካከላችን አንዳችንን ይወስዳል ቢባል ምን ያህል ዝግጅት አለን? ብዙዎቻችን የለንም፣ ብዙዎቻችን ዝግጅት የለንም። ዝግጅቶቻችን በጠቅላላ ስለ ማግባት፣ ይህን ደግሞ በኖኅ ዘመን የነበሩ ሰዎች እንደሚያደርጉት ማለት ሲበሉ ሲጠጡ ሲያገቡ ሲጋቡ ነበረ ይላል መቶ ዘመኑን ሙሉ በሀያው ዘመን እንሳንገባለን ብለው የእኛም ዘመን እኮ ከዚህ አንሻልም። የእግዚአብሔር ሰዎች ወደኋላ እኮ እየተመለስን ነው። ወደ ኖኅ ዘመን ሰዎች ተመልሰን ያንን ለመሆን ለመጥፋት እየተንደረደረ ሳናውቀው ወደ ጥፋት ወደ እሳት እኮ እየሄድን ነው። የእግዚአብሔር ሰዎች አላማችን ሁሉ እኮ ምድራዊ ነው። ቅዱስ ጳውሎስ እንዳለው ሀሳባቸው ምድራዊ ነው፣ የዚህ ዓለም ሰዎች ሀሳባቸው ምድራዊ ነው ብሏል። እኛ ግን አገራችን በሰማይ ነው ተብሏል። ሰማይ ሀገር ያለው ሰው ሰማይ ሀገር ያለው አንድ ክርስቲያን ከሱ የሚጠበቀው ነገር ምንድነው እያለ ሁል ጊዜ ራሱ ሊፈትሽ ይገባዋል። እግዚአብሔር ሰዎች ለእኛ ለክርስቲያኖች መብላት፣ በጠጣት ቤት መስራት፣ ማግባት፣ መጋባት ይሄ ብቻ አይደለም። ይሄ ለስጋ ሊያስፈልግ ይችል ይሆናል። ነገር ግን የሚያስፈልገን የእግዚአብሔር ሰዎች ለኛ የሚጠቅመን ግን በክርስቶስ ፊት ነፍሳችን ብትቆም ምን ትመስላለች? የሚለው ልናስተው ይገባል። በዳግም ምጽአቱ የደብረ ዘይትን ትምህርት ስናስታውስ ይሄንን ነው ማሰብ ያለብን። በምጽአቱ ቀን ጌታ ለፍርድ ሲመጣ እልፍ አላፍ ቅዱሳን መላክቶቹን ከበውት በማዕረግ ዘንባባ ይዞ ሲመጣ አምላካችን ፊት ምንድነው ይዘን የምንቀርበው? ቀርበው ሥራ የእግዚአብሔርን መንግሥት ተጣልተን አንወርሳትም። የእግዚአብሔር ሰዎች ተነካክሰን ተቦጫጭቀን ተለያይተን አንወርሳትም። ክርስቶስ ኢየሱስ የሰጠን አንዲት ትእዛዝ እሷም መዋደድ ነች። አንዲት ትእዛዝ ሰጣችኋለሁ፣ እሷም እርስ በእርሳችሁ ትዋደዱ ዘንድ ነው የሚለው መጽሐፍ። ስለዚህ እርስ በርሳችን ልንዋደድ በዚች ባለችን በቀረችን ዘመን ከክርስቶስ ጋር ፍጹም ተጣብቀን ከቤተ ክርስቲያን ጋር ተጣብቀን ልንኖር ያስፈልጋል ማለት ነው። በጣም የሚገርማችሁ የመጀመሪያዎቹ ክርስቲያኖች ሰላምታ የሚለዋወጡት ጌታ ኢየሱስ ሆይ ቶሎና እያሉ ነበር። በዚህ በራዕየ ዮሐንስ ምዕራፍ 22 ቁጥር 12 ላይ ይናገራል ማራናታ እየተባባሉ ነበር። ሰላም የሚባባሉት ጌታ ኢየሱስ ሆይ ቶሎ ና አያሉ። ዛሬ የእኛ ሰላምታ ምን አይነት ነው? እግዚአብሔር ሰዎች የውሸት ሰላምታ የይሁዳ ሰላምታ ነው ያለው። ቶሎ እንዲመጣ ክርስቶስ ኢየሱስ ብዙዎቻችን አንፈልግም። መሞት እኮ አንፈልግም ብዙዎቻችን። ለዚህ እኮ ነው ገና ትንሽ ሳመን ወደ ሆስፒታል ወደ ተለያየ ቦታ የምንሮጠው። ሞትን አንፈልገው። አባቶቻችን ግን ወደ ሞት እነ ቅድስት አርሴማ እነ ቅዱስ ጊዮርጊስን ስንመለከት ግን ወደ ሞት ይሮጡ ይንደረደሩ ነበር ይላል። ምክንያቱም እነሱ ሲሞቱ ወደ ማን እንደሚሄዱ ያውቃሉ። ቅዱስ ጳውሎስ እንዳለው ሩጫ እንጨርሻለሁ አሁን የሚቀረኝ ክብር አክሊል ነው እንዳለ አክሊል ፍለጋ ነው ወደ ሰማይ የሚሄዱት። እኛ ግን ፍጹም በሆነ በምድራዊ አሰራር ታስረናል። እግዚአብሔር ሰዎች በመጨረሻው ዘመን ላይ ደግሞ ስድስት ስልሳ ስድስት የተባለ በራእይ ላይ እንደተነገረው በግንባራቸውና በእጃቸው ላይ ያ ጽሑፍ የሌለባቸው ሰዎች መገበያየት ሁሉ አይችሉም ይላል። እኛ ግን ወደዚህ ነው እየፈጠንን ያለን። እንዴት ነው ታዲያ ይሄንን የሚመጣውን ነገር መቋቋም የምንችለው እንችለው እግዚአብሔር ሰዎች፣ ፍጹም ክርስቲያኖች በመሆን ለሰማዕትነት እንኳን ካስፈልገ ራሳችንን ለመስጠት ፍጹም ተዘጋጅተን ልንኖር ያስፈልጋል ማለት ነው። ከበፊቱ የበለጠ አሁን ወደ እግዚአብሔር መጣበቅ አለብን። ከበፊቱ የበለጠ አሁንም ለይቅርታ ራሳችንን ማዘጋጀት ያስፈልገናል። ከበፊቱ የበለጠ ወደ ንስሓ መምጣት አለብን። ከበፊቱ የበለጠ ለእግዚአብሔር ራሳችንን ማዘጋጀት፣ ምቹ እርሻ አርግተን ራሳችንን ማስቀመጥ አለብን ። እግዚአብሔር ሰዎች እንደዚህ አርግተን ስንመላለስ? እግዚአብሔር አምላካችን በመካከላችን ተገኝቶ የምንፈልገውን ነገር ሁሉ ይባርክልናል፣ ይሰጠናል። ከእግዚአብሔር ጋር የተሰለፉ ለጽድቁና ለመንግስቱ የሰሩ ሁሉ አልጎደለባቸውም። የእግዚአብሔር ሰዎች ለዚህ ኮ ነው በማቴዎስ ወንጌል ምዕራፍ 6 ቁጥር 33 ላይ ጽድቅና መንግስቱን ፈልጉ፣ ያ ማለት ቅድም የጠቀስኩላችሁ ነገር እያደረጋችሁ ኑሩ ማለት ነው። ፈልጉ፣ ሌላው ይጨመርላችኋል። ልብስ ነው የምትፈልጉት፣ ጫማ ነው የምትፈልጉት፣ መኪና ነው የምትፈልጉት፣ የሚበላ የሚጠጣ የምትፈልጉት። ስለዚህ ሁሉ ይጨመርልናል። እና እግዚአብሔር ሰዎች ሁል ጊዜ አምላካችን እግዚአብሔርን ከፊታችን እንዳለ ዳግም ምጽአት ከፊታችን እንዳለች አውቀን ልንኖር ልንመላለስ ያስፈልጋል ማለት ነው። ስለዚህ በአጠቃላይ በደብረ ዘይት እንግዲህ የምንመለከተው ጌታችን ኢየሱስ ክርስቶስ ለአዋርያት የነገራቸው ስለመምጣቱ ስለፍጻሜው፣ ስለ ዓለም መጨረሻ የተናገረበት እንደሆነ የምናስተውልበት ነው። በብዙ ሁኔታዎች ስለ ደብረ ዘይት ስለተገለጸ በሕይወታችንስ ደብረ ዘይት ምንድን ነው ያለው ሚና የሚለው ላይ ትኩረት ሰጥተን ለመነጋገር ሙከራ አድርገናል ማለት ነው። ያስተማረን የመከረን የቅዱሳን አባቶቻችን አምላክ ስሙ ለዘላለም የተመሰገነ ይሁን። የሰው መጨረሻው ሲያምር ነው እና ደስ የሚለው የሁላችንን መጨረሻችንን አምላካችን ቅዱስ እግዚአብሔር ያሳምርልን። በዳግም ምጽአቱም ሲመጣ ከቅዱሳን መላእክቶቹ ጋር ጌታ ኢየሱስ ሆይ ቶሎና እያለን እንድንቀበለው የእሱ መልካምና በጎ ፍቃድ ይሁንልን። አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እንግዲህ በስተመጨረሻም የአንቀጸበት የሚዲያ ክፍሎች እንግዲህ ወንድሞቻችን እህቶቻችን ብዙ እየለፉ የደከሙ የሮጡ የወጡ ነው ያሉት እና እነሱን ማገዝ መርዳት መደገፍ ያስፈልጋል። ከኛ ምንም ክፍያ የማይፈልጉ ግን እነሱን መርዳት የምንችልባቸው ሁኔታዎች አሉ። በቴሌግራም በፌስቡክ በዩቲዩብ በሌሎችም ማህበራዊ ድረገጾች ላይ ፕሮግራማቸውን ስለሚያስተላለፉ ላይክ ሼር ሰብስክራይብ ኮፒ ሊንክ እያደረጋችሁ መርሃ ግብራቸው ወደፊት እንዲቀጥል እንዲሳለጥ የበኩላችሁን አስተዋጽኦ እንድታደርጉ። በጌታ በእግዚአብሔር ፍጹም ፍቅርና ሰላም እጠይቃችኋለሁ። የመከረን ያስተማረን የአባቶቻችን አምላክ ስሙ ለዘላለም የተመሰገነውን በስብሐት ለእግዚአብሔር ይቆየል።